የኢትዮጵያ ንግድ ባንክ ሲቢኢ ኑር አገልግሎት ባለፉት ስምንት ወራት 50 ቢሊየን ብር ያህል በቁጠባ ማሰባሰቡን የባንኩ ፕሬዚዳንት አቶ አቤ ሳኖ ገለጹ። የኢትዮጵያ ንግድ ባንክ 1446ኛውን የረመዷን ጾም ምክንያት በማድረግ ታላቅ የኢፍጣር መርሃ ግብር አከናውኗል። አብሮነት ለበጎነት በረመዷን በሚል መሪ ቃል በስካይላይት ሆቴል በተካሄደው የኢፍጣር መርሃ ግብር ላይ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ እንደተናገሩት ከሁለት ነጻ የባንክ አገልግሎት በመስጠት 11 ስኬታማ ዓመታትን ያስቆጠረው የኢትዮጵያ ንግድ ባንክ በደንበኞቹ ዘንድ ተአማኒነት በማትረፉ ከአመት አመት ውጤታማ እየሆነ ነው ብለዋል። የሲቢኢ ኑር አገልግሎት ባለፉት ስምንት ወራት ብቻ 50 ቢሊዮን ብር ብድር ሰጥቷል፣ 50 ቢሊዮን ብር ደግሞ በቁጠባ አሰባስቧል ያሉት አቶ አቤ በአጭር ጊዜ ውስጥ የተመዘገበው መልካም አፈጻጸም የባንኩ ደንበኞች አጋርነት ውጤት መሆኑን በአጽንዖት አንስተዋል። የኢትዮጵያ ንግድ ባንክን አምናችሁ ከእኛ ጋር ስለሰራችሁ ነው ይሄ የሆነው። እናንተ አብራችሁን ከቆማችሁ የእኛ አገልግሎት ይጨምራል፣ ያድጋል። የበለጠ እንቀርባቸዋለን። ለፍላጎታችሁ ሁሉ የሚመቹ አገልግሎቶች ይዘን እንመጣለን። እናንተ እንዳመናችሁን እኛም አምነናችሁ ከእናንተ ጋር እንሰራለን። እስካሁን አብራችሁን ስለሰራችሁ እጅግ በጣም እናመሰግናለን። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋን በመወከል በመርሃ ግብሩ ላይ መልእክት ያስተላለፉት ኡስታዝ አቡበከር አህመድ በበኩላቸው ከወለድ ነፃ የባንክ አገልግሎት በመስጠት ቀዳሚ የሆነው ኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ዘርፎችን የበለጠ በማጠናከር በኢንዱስትሪ ውስጥ ያለውን መሪነት ማስቀጠል አለበት ብለዋል። የተጀመሩት ነገሮች የበለጠ አድገው ለማህበረሰብ ጥቅምና አገልግሎት በተሰጠንበትና በተሰጠን ልክ የምንጠቀምበትን ስራ መስራት እንዲችል ማገዝ፣ እንደ እስልምና ጉዳይ የበለጠ ምንሰራቸውን ስራዎች አብረን እያሳደግን ለአገር ለማህበረሰባችን እድገት የሚሆን ነገር እንደምናመጣ እናምናለን። በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዚዳንት አቶ ኑሪ ሁሴን ባደረጉት የእንኳን ደህና መጣችሁ ንግግር መርሃ ግብሮቹ ባንኩ ከደንበኞቹና ከማህበረሰቡ ጋር ያለውን አጋርነት የበለጠ ለማጠናከር የታቀዱ መሆናቸውን ተናግረዋል። ከቢዝነስ ባሻገር ከደንበኞቻችን ጋር አብሮነታችንንና አጋርነታችንን ለማረጋገጥ ዘመናትን የሚሻገር ትስስር ለመፍጠር ታሳቢ ተደርጎ የተዘጋጀ ፕሮግራም ነው። በስካይላይት ሆቴል በተካሄደው ታላቅ የፍጣር መርሃ ግብር ላይ የሃይማኖት አባቶች፣ የሲቢኢ ኑር የሸሪዓ አማካሪ ኮሚቴ አባላት፣ ከፍተኛ መንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ የባንኩ የማኔጅመንት አባላትና አመራሮች እንዲሁም ሰራተኞች ተሳትፈዋል።